ጥርስ የሞኙ ዝም ብሎ ይሳቅ። እስቂ ጥርስ የሞኙ በጣም ነው የሚስቀው ማለት ነው። እና አንዳንድ ነገሮች በጣም ገረም ድንቅ ይሉኛል ማለት ነው። ለምን እንደሆነ ባይገባኝም በጣም የሚያሳዝኑኝ ነገሮች፣ የኢትዮጵያ ሰው ይሄን ያክል ስግብግብ የሚልበት ምክንያት ለምንድን ነው? ማለቴ በመስገብገብኛ እየደረስን የትም እዛው የድህነት አረንቋ ላይ ነው ያለነው በቃ ዜጎቻችንን መሸጥ ዜጎቻችንን ማሰቃየት የሆነ ነገር ሲሆን በቃ መፍትሄ አንሰጥ፣ ምን አን- አንደርስ እኛው በእኛው አረብ ሀገር ያለን ልጆች ካልሆነ በስተቀር የኢትዮጵያ ሰው ሕዝቡን ወይም ወገኑን ዜጋውን የደረሰለት መቼ እንደሆነ እኔ አላቅም፣ ሰምቼ አላቅም። በጣም ጤና ይስጥልኝ ውድና እየተገበራችሁ የእናትና ልጅ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ ጋሉ ሰላም ሁሉ መልካም እግዚአብሔር የተመሰገነ ይሁን ዛሬ ይዤላችሁ የመጣሁት አስደሳች ዜና አይደለም ማለት ነው አረብ ሀገር የምትልኩ ደላሎች ኤጀንሲዎች ስነ ስርዓታችሁን ብትይዙ ይሻላችኋል ይምር ስነ ስርዓታችሁን ያዙ ሌላውን ሌላውን አታሉን አሞኙን በቃ ብዙ ነገር አድርጉን ነገር ግን በዚህ ይህን ያክል የሰው ልጅ ለመሸጥ ይሄን ያክል ጥግ ድረስ ባትሄዱ ጥሩ ነው። እስኪ ቆም ብላችሁ አስቡ። ነገ ልጅ አለን ያልወለዳችሁ ብሆናችሁ እንወልድ እንወልዳለን ሚስት አለን እናት አለን ብላችሁ አስቡ። እናንተ ምንድን ነው የምትጠቀሙት እኛ እዚህ እየመጣን ብንሰቃይ? እኛ እዚህ የመጣን መከራችንን ብንበላ? ምንድን ነው የምትጠቀሙት እስ ለነገሩማ ትጠቀማላችሁ ቀላል ጥቅም አላችሁ አላችሁ። እናቴ ጉዳዩ ምን መሰላችሁ፣ በተለይ በተለይ ፕሊስ ፕሊስ ጆርዳን ልትመጡ ያሰባችሁ ልጆች፣ ለእናንተ ነው እኔ መልእክት ማስተላለፍ ንፈልገው። ለምን እኔ ቦታው ላይ እና ባህሩ ላይ ስላለ ወይ ልነግራችሁ ላሳውቃችሁ እፈልጋለሁ ማለት ነው። ልብ ብላችሁ ስሙ። አንደኛ ሶስት መቶ ዶላር በማናገር አረብ ሀገር ነው 300 ዶላር የተከፈለው። እንደው ምናልባት ኳተር ከሆናለች ኳተር ከፍላ ይሆናል እሷውም ምንዛሬዋ ጥሩ ስለሆነ ብሩ ውድ ስለሆነ እንጂ መቶ ሀያ ነው መቶ ሀያ ዲናር ነው የምትከፍለው ራሱ ማለት ነው ኮየት ናት። ኳተር፣ ኮየት ሶሪ፣ ኳተር አልኩኝ ኮየት ማለት ነው። ባህሪንም እንደዛው ምንዛሬው ስለሚያነሳ ነው እንጂ ክፍያቸው የወረደ ነው፣ ግን እኛ በምንዛሬ በሐዋላ ስለምናስበው ነው። ነገር ግን ኢትዮጵያ ያሉ ኤጀንሲዎች የውሸት ጥግ እንደ ሰው ቢዋሽ እንኳን በልኩ ይዋሻል እንጂ ቋንቋ የሚችልም የማይችልም ሶስት መቶ ዶላር ነው የምትከፈሉት፣ በዛ ላይ ስራ የለም፣ ቤቱ ትንሽ ነው እያላችሁ ለምን ነው የምትልኩን? እኛኛ ድሮ ሳናቅ ስለ አረብ ሀገር ሳናቅ ብዙ ነገር ሳናቅ ተሸወርን ነው ይበቃል። ካሁን በኋላ ጆሯችሁ እየሰማ ስልክ እያላችሁ ተች ስልክ ይዛችሁ እጃችሁ ላይ ስንት ነገር እያላችሁ ማለት ነው ስንት ነገር እያያችሁ አሁን መታችሁ እዚህ ጋራ እኛኛው እኛኛው እንላለን ብትሉ እኔ አይመለከተኝም፣ ውርድ ከራሴ እንዳንድ ዜግነት ነው ይሄንን ቪዲዮ እየሰራሁ ያለሁት ማለት ነው እንዳንድ ዜግነት እንዳንድ ኢትዮጵያዊ ስለሚሰማኝ ብቻ ነው። ህመሙ፣ ቁስሉ፣ መከራው ስቃይ እንዴት እንደሆነ ስለማውቀው ማለት ነው። ስልኬ ስታክ ስለሚያደርግ በቃ የሩ ግዴታ መንካት አለብኝ ማለት ነው፣ ስታክ ያደርጋል። እና ጆርዳን መምጣት ያሰባችሁ አረብ ሀገር ልትመጡ ያሰባችሁ ልጆች ፕሊዝ፣ ፕሊዝ፣ ተቻላችሁ ሌላ ሀገር ይቀይራችሁ፣ ካልቻለ ደግሞ እዛው ሀገራችሁ ላይ ሟቁ፣ እዛው ሀገራችሁ ተቀመጡ። ቋንቋ ያወቀ ያላወቀ፣ ያወቁት ራሱ ስንት እንደሚከፈሉ ልንገራችሁ። ሁለት መቶ ሀምሳ ዶላር ብቻ ነው። ስንት አመት እንኳን ተገዝግዘው ተገዝግዘው ሶስት መቶ ዶላር አልገባላቸውም። ጥናቤል መቶ ሰባ አምስት በቃ ከዚህ ውጭ አይወጣም። የምን ሶስት መቶ ሙተው ነው ቁመው ለእናንተ ሶስት መቶ ዶላር የሚከፍሉት የሚባል ነገር የለም። እያሰባችሁ እያስተዋላችሁ ዞር ዞር እያላችሁ እዩ በእናታችሁ፣ ፕሊስ ፕሊስ ፕሊስ። እኔ ምን እንደምል ራሱ አላቅም። የምር ምን እንደምል ራሱ አላቅም። በጣም ግራ ነው የምታጋቡት። በጣም ነው በቃ አላቅም። በእናታችሁ ስል እግዚአብሔርን ጸልዩ። ቢያንስ እዚህ ሀገር እንዲያመጣችሁ ጸልዩ። እኔ የኢትዮጵያ ዜጋ ጆርዳን እንዲመጣ አልፈልግም። በእኔ በበኩሌ ማለት ነው። ምን አይነት ስቃይና መከራ እንዳለው ብታቆቁ ምን አይነት ስቃይና መከራ እንዳለው ብታውቁ፣ እናንተ ይህን ሀገር አትመኙም። ፕሊዝ፣ በየቴክቶኩ እዛ ሀገር አትሄዱ፣ ኤጀንሲዎቹ እዛ ሀገር አትላኩ እየተባለ እየተወራ እየተነገረ በቃ እየተጮኸ ነው። እናንተ ግን አሰሙ፣ እንደ በግ እየተነዳችሁ ትመጣላችሁ። ከመጣችሁ በኋላ እራበን፣ ጠማን፣ ሞትን፣ ሄድን። መኝታ የለም ሽንት ቤት ነው የሚያስተኙ ምንትን ነው። እና ለራሳቸው ቤት የሌላቸው የት እንዲያስተኛች ነው የምትፈልገው? አዳሚ የት ለራሳቸው ራሱ ለጌጣቸው መቀመጫ እንኳን ስነ ስርዓት ያለው ሶፋ የላቸውም እኮ እናንተ። የኢትዮጵያ አዲስ አበባ እኮ እና ይህን ሀገር ብታስተያዩት እስማ ልዩነቱ ልዩነት እንዳይመስላችሁ። እኔ ስሰማ ማመን ናያቃት ማመን ማለት ነው ማመን እንዲህ ሶስት መቶ ዶላር እያለ ይሸጣችኋል። እኔ እኮ ያናደደኝ ኤጀንሲው እንዴ ዜጋውን ለዚህ ለብር ብሎ ይቀይረናል። አስቡ ፕሊስ፣ አስቡ ነገ ልጅ አላችሁ። የምር የእናንተ ልጅ ለዚህ ስቃይ ትዳረግ ይሆናል። የምር እውነቴን ነው። ወንድ ልጅ እንኳን እግዚአብሔር ይመስገን አልተከፈተም ለወንድ ልጅ፣ ለሴት ልጅ ብቻ ነው። እንደዚህ ደምን ባስታለቅሽ ደሜ ታገኘዋለሽ እዚህ ሀገር ከላከሽ በኋላ ዞር ብሎ ያይሽ ኤጀንሲ ስልክ እንኳን አያነሳልሽም። እዛው ገና ከኤርፖርት ስወጪ ነው ብሎክ የሚያረግሽ። ዓይንሽን ግለጫ አዳሚ ጆሮሽን ክፈች። ስክሎር እያረግሽ ከምትውይ ቲክቶክ ላይ ስለ ሀገሩ አጥኑ፣ ምን አይነት ሀገር ነው ብላችሁ ብታጠኑ ይሻላችኋል ማለት ነው። ስለዚህ ፕሊስ እንዲያመጡ ጆርዳን የምትባል ሀገር ለሰራተኝነት ተቀጥራችሁ የምትመጡ ልጆች ፕሊስ ፕሊስ ይሄንን ቪዲዮ ላይክ ሸር ሰብስክራይብ እያደረጋችሁ ሸር አርጉት በጣም ሸር አርጉት፣ ለብዙ ህዝብ እንዲደርስ አድርጉት። ፕሊዝ ይሄ ጨወቴ እንዲሰማልኝ እፈልጋለሁ። ጋይዝ የምር በጣም ነው የተናደድኩት። ሶስት መቶ ዶላር ይላሉ ደግሞ ጭራሽ ሁለት መቶ ሀምሳውንም አይከፍሉም። አጠራቅመው አጠራቅመው አጥራቅሞ እስር ቤት እንዲሁ እስር ቤት ይሄት ቤት የጠየቀ ሰው ጆርዳን ሚኖር ይቃማ ያላቸው እስኪ ቲክቶካቸውን ግቡና ስክሎር እያደረጋችሁ ይሁን እንዴት እንደሚጮህ። ፕሊስስ ሀገር አትምጡ ነው የሚሉት። እነሱን አሰሙም፣ እነሱን አታዩም። ታዲያኛ እንዴት እናድርግ? ፕሊስ አትምጡ፣ አትምጡ። በተረፈ አመሰግናለሁ። መልካም ጊዜ ይሆንላችሁ። ባይ ባይ።